ሄለንን ቴንክዩ አመሰግናለሁ። ሄሉ ጻፈችልኝ፣ እግዚአብሔር ያጽናሻል። ሁላችሁን በጣም ነው የማመሰግነው በውስጥ የጻፈችልኝ ትክክለኛ እሷም አንደሆነ ያየሁበት ያየውበት ጊዜ ነው እና በጣም ነው ማመሰግነው። እግዚአብሔር ያክብልልኝ። ሄለን ጽፋልኝ ነበር እና ሁላችሁንም በጣም ነው ማመሰግነው። ሪሊ ወዝ ዩር ሲስተር። እህቴ አይደለች፣ እህቴ ሳትሆን የአክስቴ ልጅ ናት ግን እንደ እህት እንደ እህቴ ናት። አብረን ያደግነው ምናምን እንደ እህቴ ናት እህት። ብዙ ትምህርት ነው የምትማሩት። ግን የሆነ ሰው ስታጡ እና በቃ የሆነ ሞት እንዳለ ምናምን የምታውቁት የሆነ ጊዜ ላይ በቃ አብራችሁ ምናምን ሆናችሁ ምናምን ያለ ሰው የሆነ ጊዜ ላይ በቃ ሞት አሉ ተብላችሁ ወይ ተሰማላችሁ፣ እውነት ግን ስደት አይነት ስደት ላይ ሆናችሁ የተለይ እንደዚህ አይነት ነገር ስትሰሙ በጣም ከባድ ነው፣ በጣም እና ቤተሰብ ቤተሰቦቻችን እግዚአብሔር ይጠብቃለን። በስደት ያለ ነው። እኔ ምን ሆና አለው ስ እኔም አሁን ደህና ነኝ ታማ ነበር ግን ሁሌ ነበር የምናወራው። ምናምን እና በቃ እኔ እኔ እግዚአብሔርን ለምዶን አላውቅም። ምን እየታመመ ሁላ ሚድድም ይመስለኝ ሰው ሲታመም ምናምን በቃ መድኃኒት ሲወጥ ምናምን ተሽሎት ከዛ ወደ ማለም የሚመለስ ይመስለኛል። እና እንደ ቀልድ እንደቀልድ ነው ደግሞ እግዚአብሔርን የመዳን ጉጉት አይኖራችሁ። ስማ፣ በጣም ያዘነች፣ ለመዳን በጣም ጓግታ ነበርና እኔ ደግሞ በጣም ይሻላት ነበር ይመስለኝ። በቃ ላይ እኔ በፍጹም እንደ ዱብ ዕዳ ነው የሆነብኝ ምናምን ካልታሰቡ አደጋ ከበሽታ ሁሉም ጋር ያልታሰበ አደጋ በሽታ ሁሉ ነገር ሁሉም ጋር መምጣቱ አይቀርም፣ ማለት ሁላችንም ጋር ይመጣል። ዛሬ እኔ እዚህ ጋ ቁጭ ብዬ ጤነኛውን ልታዩ ትችላላችሁ፣ ነገር ነገ ዲቦራ ሞታለች ተብላችሁ ልሰሙ ትችላላችሁ። እና እንደዚህ ነው ካልታሰበ አደጋ ከበሽታ ከድንገተኛ አደጋ እግዚአብሔር ይጠብቃችሁ። እውነት እግዚአብሔር ይጠብቃችሁ፣ በምትኖሩ በቃ ባላችሁበት ጊዜ እስከ መቼ እንደምንኖር አናቀው። በቃ ዛሬ አሁን እኔ እንደዚህ ያያችሁ ያ ጤነኛ ለመስላችሁ በቃ እንደዚህ ቁጭ ብዬ ያያችሁ ነገር እና ነገ ሞተች የሚል ዜና ልትሰሙት ትችላላችሁና፣ በተቻለን አቅም በቃ ጥሩ መሆን፣ ልባችንም ማለት ጥሩ መሆን፣ ጥሩ መስራት፣ ሸር ምቀኝነት አለማሰብ፣ እንደዚህ እየሆነን መቼ ወደ መቼ እንደምንሞት መቼ ጊዜያችን የቱቀን እንደሆነ ሳናውቀው የሆነ ሰዓት ላይ በቃ እንሄዳለን። እኛም የሆነ ሰዓት ላይ እንሞታለን። የጊዜ ጉዳይ ነው። የምሬ ነው። የጊዜ ጉዳይ ነው። ዛሬ ያየነውን ነገ ላናየው እንችላለን።